አምና እና ዘንድሮ አርባ ምንጭን ቢያወዳድር ስራ እንዴት ሀገር እንደሚቀይር ማስተዋል ስለሚችል፣ ጋሞች እንዳትሰለቹን ደጋግመን እንመጣለን። ውቦች ስለሆናችሁ፣ ፍቅር ስለምታቁ፣ ሰላም ስለምትወዱ፣ እንግዳ መቀበል ማብላት ስለማይሰለቻችሁ ምድራችሁ እጅግ ያማረና ውብ ሀገር ስለሆነ ወይንታይ ማቲያሶ ኢንተርግሬካ ወይቻር። ሰላም እንዴት ናችሁ? ዛሬ በሀገር አቋራጭ ጉዟችን አርባ ምንጭ ላይ እንገኛለን። አርባ ምንጭ በጣም ነው የምታምረው፣ በጣም ነው ደስ የምትለው። ያው ከኋላ ላይ እንደምትመለከቷት ተራራማ ነች። እጅግ በጣም ነው የሚያምሮ። የተለያዩ ቦታዎች ስንሄድ ለየት ያለ ነገር ብታዩቸው ብዬ ማሰባቸውን ነገሮች ነው ለእናንተ ማቀርበላቸው። በጣም ነው የሚያምረው እጅግ በጣም እስኪ አብሮኝ ሲሰራ የነበረውን አንድ ጋዜጠኛዬን አናገርላቸዋለሁ ምን እንደተሰማው እንዲነግረን አደርጋለሁ። አብራችን ቆዩ።

እቺ አሪፍ ነበር። እዚህ ገጠመኝ ወይ ቀደማችሁ እንጂ እንዳለ እርግጠኛ ነበር። አይ የሆነ ነገር አቀርብላችኋለሁ ባልኳችሁ መሰረት እስኪ አብረኝ የሚሰራውን ባልደረባይን እስኪ እንግዲህ በአርባ ምንጭ የነበረውን ቆይታ ፊልሙን እናየዋለን። ሳሚዬ እንዴት ነህ? አባቴ አባቴ እንዴት ናት? ሁሉ ሰላም? እግዚአብሔር ይመስገን። ዛሬ እስቲ እንግዲህ የአርባ ምንጭ ቆይታችንን በትንሹ ለተመልካቾቻችን እንድታሳይል እንፈልጋለሁ። እንዴት ነበርስ የአርባ ምንጭ ቆይታችን በእናትህ? አርባ ምንጮች እንዴት ናቸው? መጀመሪያ አይደል? ቆንጆ ቆይታ አርል ነበረ። በጣም በጣም አሪፍ ነበረ አርባ ምንጭ እንግዲህ የፋሲካ ፕሮግራም ለመስራት ነው ሄድነዋለ። በአዲስ ዋልታ ቴሌቪዥን ቆንጆ ቆይታ ነበረን። እኔ አርባ ምንጭን ብዙ ጊዜ ሄድኩበት። ሁል ጊዜም ስሄድ ግን እንደ አዲስ የማየው ቦታ ነው። ስለ አርባ ምንጭ በጣም ብዙ ሰምቻለሁ። በቪዲዮ ብዙ ተመልክቻለሁ፣ ግን አርባ ምንጭ እንደዚህ የምትሰማው በቪዲዮ ተመልክተ የምትረካበት ቦታ አይደለም። ሂደህ እዛ ቦታው ላይ ስትቀመጥ አርባ ምንጭ የምታሸታው ነው። አርባ ምንጭ የምትዳስሰው ነው። አርባ ምንጭ የምትቀምሰው ነው። ተፈጥሮ እራሱ ልክ እንደዚ አይነት ገጸ በረከት እንዳለው ነው የሚሰማኝ እና ወደ አርባ ምንጭ ሲሄድ እኔ የሆነ ከህይወቴ ላይ የሆነ ነገር የተጨመረልኝ ያክል የሚሰማኝ ቦታ ነው የእውነት። በተለይ ነጭ ሳር ብሔራዊ ፓርክ ስትገባ በቃ የሚደንቅ ቦታ ነው እና ያንን በማየቴ እጅግ በጣም ደስተኛ ነኝ። ቆይታችን እጅግ በጣም ግሩም ግሩም ግሩም ነበር እና አርባ ምንጭን ያላየ ኢትዮጵያዊ የሆነ ከህይወቱ ላይ የሆነ ነገር እንደቀረበት ማሰብ መቻል አለበት ብዬ አስባለሁ። የተፈጥሮን ገጸ በረከት እዛ ውስጥ ስለምናገኙ ስለምናዩ ማለት ነው። የመኪና ላይ ጉዞዎች እንዴት ነበረ? ኢቨን ካላይ ወትን ስንቀርጽ ነበር ታስታውስ እንደሆነ እንግዲህ እንደዚህ አይነት የሆነች ድልድይ ያልፈናል። ወንዟን ባላስታውስም አልፈናት ነበረ። እሱ የት መሰለ እንግዲህ ከአርባ ምንጭ አልፈን ወደ መቶ ሰባት ኪሎ ሜትር አካባቢ ተጉዘን ነበረ። ከዛ ስንመለስ ነው ድልድዩን ያለፍናት። ሶስት ቦታ ነው ድልድይ የተሻገረ በነገራችን። አንደኛው ደግሞ ወደ አዞራንች ስንሄድ ይመስለኛል ከመኪና ላይ ሁነን ስንቀርጽ የነበር ጫካውን ስንቀርጽ የነበረው አንድ ሱ ከዚያ ደግሞ ወደ ዶርዜ መንደርም ስንሄድ አይደለም፣ ወደ ብርብር ማርያም ስንሄድ የጭቃ ተይዘን ምናምን በጣም ከባድ ጊዜ። በጣም እሱ አሁን በጣም አድቬንቸር ጉዞ ነው ለእኔ፣ ምክንያቱም የቀረን አንድ ቀን ነው ታስታውሳለ አለ። ለቀረጻ የተሰጠን አንድ ቀን ነው፣ በነጋቱ መመለስ ነበረብን። የዛኑ ቀን ብርብር ማርያም ደርሰን ፕሮግራሙን ጨርሰን ይዘን መመለስ ደግሞ እና አርባ ምንጭ ማደር ነበረብን እና ረጅም ሰዓት ነው በጭቃ ተይዘን የለፋ ነው አለ። እና የአካባቢው ማህበረሰብ እግዚአብሔር ይስጠው። እና ታስታውሳለህ፣ ልክ ሌላ የሆነ አይሱዙ ቅጥቅጥ መጥቶ እዛ የነበረው ሰው ወርዶ መኪናውም አርለም የጎተተን፣ ህዝቡ በቃ ጭቃውን ምንም ሳይመስለው ምናምን እነዚህ ሰዎች እንግዶች ናቸው ለስራን የመጡት እና ግዛቸው ብሎ ገፍቶ ነበረ ከጭቃ ያወጣን። እና ያ ጉዟችን እጅግ በጣም ጥሩ ነበረ። ከዛ ውጭ እንዳልኩ ነው ያዞራንቹ ላይ እንግዲህ አንተ ከኋላ ነበርክ የሆነ ሰዓት ገጭ ገጭ ሲል መውደቅ ዳር ዳር እያልክ ነበረ ኢቭን የሆነች ሰዓት ላይ እኮ ካስታወስክ እየቀረስክ ከፊት ለፊት የሆነ ነገር መጥቶ በጣም ስንስቅ ነበር መኪናዋናት ላይ ሆነን አዎ እንትን ቅርንጫፍ የዛፍ ቅርንጫፍ ነው ማለት እንግዲህ ይሄ አዲስ አይደለም ለአርባ ምንጭ የትኛው ቦታ ስትሄድ ዛፍ አለ የትኛው ቦታ ስትሄድ አረንጓዴ ነው እና አታስበው በተለይ ወደፊት እያየ ካልሄድክ እየቀረጽኩ ምናምን ትኩረት ራስ ጋር ከሆነ ከፊት ለፊት የሆነ እንጨት የሆነ ቅጠል ምናምን ሊመታ ይችላል። ምክንያቱም ኤቭሪዌር በአረንጓዴ የተሞላ ነው እና የአርባ ምንጫ አንዱ ትልቁ ገጸ በረከት እሱ ስለሆነ ያው እንደ ስለ አዞ እርባታውስ አዞ እርባታው ከባድ በጣም በጣም ከባድ ነበረ፣ በጣም የሚያስፈራ ነበረ። ለአዞ እርባታው የኢትዮጵያ ውስጥ ብቸኛው ነው የአዞ እርባታ የሚደረግበት ቦታ ብቸኛው ነው ከዛ ውጪ እንግዲህ ምንድን ነው የሚባለው፣ ተመልካቾቻችን። በነገራችን ላይ ሳሚ በጣም የጉዞ ታሪክ አለው በጣም ብዙ፣ ማለት ተወርቶ የማያልቅ ታሪክ አለው። እስኪ ማለት በተወሰነ መልኩ ነው እንግዲህ አርባ ምንጭ በቆየንባቸው ጊዜያቶች፣ ድሬዳዋ ላይ ያለ ኢቨን የመኪና አደጋዎች ነበሩ ምናምን። በጣም ብዙ አስቸጋሪ እና ከባድ የሆኑ ጉዞዎች ነበሩና የአርባ ምንጭ ቆይታችን ያዙውን እንደው እስቲ በትንሹ ስሜቱን ስሜቱን ምን መሰለ፣ የአርባ ምንጭ አካባቢ ያሉት አዞዎች በጣም አደገኛ ናቸው። አደገኛ አዞ የሚባለው ማለት የአፍሪካን ደንጀረስ ኮሮኮዳይል ናይል ኮሮኮዳይል የሚባለው እሱ ነው እና በጣም አደገኞች ናቸው። በተለይ ይሄ ወደ ጫሞ ሐይቅ ላይ ስትሄድ ያሉት በጣም ግዙፎች ናቸው። ጀልባ የሚያክል አዞ ያለበት ቦታ ነው። ከዛ በእርባታ መልክ ደግሞ ተዘጋጅቶ አዞ ራንች ከተማው ላይ አለ። እንግዲህ እንደ መዝናኛ ስፍራም ነው። ከዛ ደግሞ የአዞ ቆዳን ለውጭ ገበያ በማቅረብ ትልቅ አስተዋጽኦ ያለው ነው። ምናልባት በቅርብ ደግሞ እንግዲህ የሚመገቡ የውጭ ሀገር ዜጎች ስላሉ የስጋውን ደግሞ ለውጭ ዜጎች ለማቅረብ ዝግጅት እንደነበር አስታውሳሉ። እሱ ላይ በጣም የሚያስቅ ነገር ምን መሰለህ? አንድ ትልቅ ገንዳ ላይ ሴትና ወንድ በጣም ግዙፍ አዞዎች ነበሩ። እነሱ አይወጡም። ወደ ላይ ከወጡ በጣም ትንሽ አስቸጋሪ ስለሚሆኑ ከዛ ትንንሽ ቦታ ላይ ደግሞ ነበሩ። ከዛ ያ ትንንሽ ቢሆን አዞ ያዞ ነው፣ በቃ ያስፈራል አደለ? በቃ እና የሆነ ሳ በድፍረት ገባን፣ በኋላ አንተም ገባ አደለ? ከዛ ገባንና ቀላል የማይባሉ ምንድነው ርዝመታቸው፣ ክብደታቸው ቀላል የማይባሉ ተለቅ ያሉ አዞዎች ጋር ከጀርባቸው እንደ ዝም ብለን እንደው በመዳፈር ማለት ነው ዞሮ የቢጮሁ እንግዲህ መሮጣችን የማይቀር ነው ግን፣ እንደዚህ ጭራቸውን ስንመታ ነበር፣ አጠገባቸው በመጥረጊያ ስንጠርጋቸው ነበር እና የሆነ ሰዓት ላይ አንተ እንደውም አንደኛው በጣም ትንንሾቹ ጋር ነው አንተ እንደውም የደነገጥ ይመስለኛል። መጣ እያየን ነበረ። ከዛ ፊት ለፊት በጣም ትንንሾች ናቸው እያየ ነው። ከዛ የሆነ ሰዓት ላይ አንገት ጋር ኦሮምናን የሆነ ነገር በእንጨት ነገር ሲነካ የጮክ ወንጮት እኔ መቼ ማረሰው እሱ አንድ ትልቅ ልክ እንደዚህ ልክ ጉዞ አልፎ ማታ ቁጭ ሰብሰብ ብለህ ቁጭ ስትል የምታወራው ፈገግ የሚያስፈል ጉዳይ ነው እና ያኔ የደነገጥከው ያወጣኸው ድምፅ ቢቀረጽ ኖሮ በጣም ከባድ ነበር። በካሜራ እንትና አብሮን ለነበረው ካሜራማን እየነገርኩት ነበር፣ ካሜራን እስኪ ሬዲ አድርግልኝ፣ ልንቀርጽ ልንቀርጽ። እኔ የተዘጋጅ ሽበት አለሁ አንተን ለማስደንገጥ እና አጋጣሚ ስላልቀረጻልኝ እንጂ ቢቀርጽ በጣም በቃ ቫይራል የሚወጣ ቪዲዮ ነበር፣ እንትን ላይ በጣም ቫይራል ይወጣ ነበር። እንዴ በደንብ ይወጣ ነበር። መሳቂያ ታደርገኛ። እና እሱ የአርባ ምንጭ አንዱ የቆይታችን ትዝታ እሱ ነው። ስለ ምንጮቹስ የተወሰኑ ነገሮች አይተ ነበርና ስለ አርባዎቹ ምንጮች የተወሰነ ነገር ኢንፎርሜሽን ሰምተ ነበርና እስቲ ስለ እነሱስ ትንሽ የምትለን ነገር። እውነት ይመስል ነበር ከዚህ በፊት አርባ ምንጭ ሲባል በምንጮቹ አርባ ተቆጥሮ ነበረ። እኔ እንዲሁም አርባ ምንጭ ብቻ አይመስለኝም። አርባ ወደዛ ስገባ አብሮኝ የነበረውን እስካውት አስጎብኚውን እውነት አርባ የሚፈልቁ ምንጮች አሉ ወይ ብዬ ጠይቄው ነበረ። እና በደንብ ጥናት ቢደረግበት በደንብ ምርምር ቢደረግበት አርባ ብቻ አይደለም። የአካባቢ ከርሰ ምድሩ በጣም ትልቅ የውሃ ገጸ በረከት ያለው ቦታ ነው። ለዚያ ነው አርባ ምንጭ ላይ ምንም ነገር ብትተክል ምንም ነገር ይበቅላል። አንተ ውሃ ባታጠጣው ተፈጥሮ እራሷ ትሰጧለች፣ ትለግሷለች። የአርባ ምንጭ ትልቁ ጸጋ ያ ነው። በተፈጥሮ ሀብቱ በብዛ ህይወቱ በጣም የበለጸገ ነው። ለብዙ ምርምሮች የሚጋብዝ ቦታ ነው። እዛ ሄደ እዛ ጫካ ውስጥ የአርባ ምንጭ ጫካ ውስጥ ነጭ ሳር ብሔራዊ ፓርክ ውስጥ አንድ ወር ብትቆይ ስትወጣ ቆዳ ይቀየራል። አየሩ የምታገኘው አየር ምንም ያልተበከረ ንጹህ አየር ነው። እና አርባዎቹ ምንጮች አሉ እንግዲህ በሰማው በደንብ የታሪክ አባቶችን በጠየቁበት መንገድ ምንድን ነው አርባዎቹ ምንጮች እና የብርብር ማርያም ጥንታዊ ገዳም በጣም ግንኙነት አላቸው ሁለቱ ማለት ነው። እና የብርብር ማርያም እንግዲህ በኦሪት መስዋዕት ጊዜ የነበረች ከኢየሱስ ክርስቶስ ልደት በፊት እንደነበረች የተነገረላት እና አቡነ አረጋዊ ወደዛ መስመር ሲያልፉ፣ ወደ ብርብር ማርያም ሲያልፉ አብሯቸው የነበሩ ወታደሮችን አብሯቸው የነበሩ ምእመናንን የውሃ መጠጣት ፈልገው እዚህ የአርባ ምንጭ አካባቢ ላይ ሲደርሱ በያዙት ጸመስቀል እዚ አካባቢ ሲባርኩት ነው አርባዎቹ ምንጮች ፈለቁላቸው። ሰዎቹን እንደፈለጉ መጠጣት ቻሉ። ከዛ ደግሞ አብሯቸው ያሉ የቤት እንስሳትም እንግዲህ በፈረስ ምናምን ስለነበረ ጉዞው ለእነሱ ማደረሱ ነው የሚለው ታሪኩና የአርባዎቹ ምንጮች ነገር እጅግ በጣም ደስ ይላል። ከምንጮቹ አጠገብ እንግዲህ ተፈጥሮ በጣም እርስ በርስ ተመጋጋቢ ነው። እንደ ሰው ልጅ አይደለም። የሰው ልጅ አጠገቡ እየተመገበ አጠገቡ ያለውን ሰው ይረሳል። አለ የድሮ ኢትዮጵያን ባልነበረን እንጂ አሁን እኮ የለም እኮ። እና እዚህ ጋር ምንጩ ይፈልቃል፣ አጠገቡ ላይ ውሃውን የምትጠጣበት ቅጠል አለ ኢማጅን ማለት በእጅህ እንደፈለክ ልጠቀም ምናምን ብትል ምንጭ ናዊ ታደፈረሰዋል። ለሌሎች አገልግሎት እንዳይሉ እጅህ ቆሻሻ ሊሆን ይችላል፣ አታውቀውም። እዛ ደግሞ ተፈጥሮ የጠበቀችው ንጹሕ ቅጠል አለ። በቃ በደንብ ጎድጎድ ያለ ለዚያ የሚመች ለውሃ መጠጣት ለሚመች የተለየ ቅጠል ማለት ነው። የተለየ ቅጠል ነው። ዝም ብሎ ማንኛውም ቅጠል የትም ቦታ ላታገኙ ትችላለህ። እና ውሃውን እዛ ላይ ስታስቀምጠ ውሃው እንዲ ይዘ ሌላ ቅጠል ላይ ውሃውን ብታስቀምጠው ቅጠሉ ሊረስ ይችላል አለ ውሃው ሊፈስ ብቻ እዛ ላይ ይሄ ዘይትና ውሃ ልክ እንደማይቀላቀሉት ሁሉ ልክ ውሃው ምንም ከምንም ጋር እንደማይቀላቀል የሚመስል ወርቃማ ከለር እንትን ብራማ ከለር ይዞ ቅጠሉ ላይ ታዋለ ያ በጣም ይደንገኛለን እንግዲህ ያንን ተፈጥሮ የት ታገኘዋለህ ምን እንግዲህ ትልቁ የአማዞን ጫካ ብትሄድ ላታገኘ ትችላለህ። ሳይቤሪያ ራሽያ ብትሄድ ላታገኛቸው የምትችላቸው የተፈጥሮ ገጸ በረከቶች ናቸው እና የአርባዎቹ ምንጮች ነገር ዛሬም አዲስ፣ ነገም አዲስ በቃ፣ እዛው የሚኖር ሰው የአርባ ምንጭ ልጅም እንኳን ቢገባ ነጭ ሳር በየቀኑ ቢገባ አዲስ ነው የሚሆንበት ብዬ አስባለሁ። ለእኔ ቆንጆ ጊዜ ነበረ፣ ለአንተ ጨምሮ እንዲህ በጣም በጣም አሪፍ ጊዜ ነበረን። ደስ የሚል ቆይታ ነበረን። ኢቭን የመተባበሩ መኪናችን አደጋ ላይ የነበረበት ይመስለኛል። እሱ ሆሳዕና ነው መሰለኝ አይደል? ከወላይታ ወደ ሀዋሳ ስንመጣ የመኪናችን ኮፈን የተነሳበት ምናምን፣ እሱ የት መሰለ እሱ። በጣም ተመልካቾች፣ በጣም አንድ በጉዞ ላይ በጣም መጠንቀቅ ያለባቸው ነገር አንዳንዴ መኪናን ቼክ ማድረግና በደንብ ማጥበቅ አስፈላጊ ነው። ከአርባ ምንጭ ተነስተን ከዛ ብርብርን አልፈን ጥቂት ኪሎ ሜትር ያለች ከተማ ከዛ አልፈን ወላይታምሳ እንደርስ መንገድ ላይ ነው ይሄ ነገር አፕን ያደረገው። ኮፈኑ ከፊት ለፊት ያለው ኮፈን አርድቶፕ ነው አለ ያዝነው መኪና እና ኮፈኑ በገምር ታስሮ ነበረ። ከዛ በቃ አልቻለም። መጨረሻ ላይ ይመስለኛል እንግዲህ ብሎኑ ምናምን በቃ እንደ ማንኛውም አደጋ ስፒድ ላይ ነበርን። ኮፈኑ ሙሉ ለሙሉ ተገለበጠና የፊት ለፊት መስታወቱ ሙሉ ሙሉ ለሙሉ አደቀቀው እና ሾፌሩ ጎበስ ስለነበረ ወደ መቶ ሆና ሜትር ምንም ሳይታየው በባላንስ እንደምን አድርጎ ለማቆም ሞከረ። ያው እግዚአብሔር ደግሞ በእንደዚህ አይነት ጉዳይ ሲተባበረ፣ ከፊት ለፊት እና ከኋላ ምንም አይነት መኪና አልነበረም። ያ ትልቅ ነገር ነው እና እሱ አደጋ በጣም ከባድ ነበረ፣ ግን እግዚአብሔር በታምሮ አትርፎናል። አዎ ጥሩ ጥሩ የሚል ጊዜም ነበረን። ቆይታችን በጣም ደስ ይል ነበር። ተመልካቾቻችን እንግዲህ ሳሚ በጣም የጉዞ ታሪክ አለው ብያቸዋለሁ። እስቲ በመጨረሻ ምናልባት ማለት እንደዚህ ጉዞዎችን ለማያደርጉ ሀኪንግ የማይሄዱ ሰዎች ምን ትመክራለህ? እስኪ ለእነሱ ምን አይነት ቦታዎች ቢያዩ የተሻለ ነው ብለህ ታስባለህ? እንትን ነው፣ የሰው ፍላጎቱ ነው። እኔ ማለት እኔ ትራቭል ማድረግ እወዳለሁ። ምናልባት አሁን ለምሳሌ ተፈጥሮን በጣም ማድረግ ለምትወዱ አርባ ምንጭ አንዱ ምርጫችሁ ይሁን፣ ባሌ አንዱ ምርጫችሁ ይሁን፣ ቦንጋ አንዱ ምርጫችሁ ይሁን፣ ሰሜን ተራሮች ምርጫችሁ ይሁን። እንግዲህ ተፈጥሮ ይሄ ጫካ እንደዚህ አይነት ነገር ማለት ነው። ከዛ በጣም ተራሮችን ምናምን በጣም ማድረግ የሚፈልግ ደግሞ ወደ ሰሜን ወደ ነገር አልታ መሄድ ይችላል። ወደ ትግራይ ወደ አቡነ የማታ ምናምን መውጣት ቢችል በጣም በቃ ህይወቱን በጣም በሀሴት ይሞላል ብዬ አስባለሁ። ታሪክ ለሚወድ ምናምን ደግሞ አክሱምና ላሊበላን ሲያይ በቃ አይቆምም ሰው ምን አይነት ምንድን ነው ነው ነው የሚለው ገብቷል። ከዛ ደግሞ ከልቸራል የሆነ ስሪት ያለው ማህበረሰቡ ጋር ደግሞ ተቀላቅሎ ለማየት ሲፈልግ ዶርዜ ብሄድ በጣም ድንቅ ነገር ያለው፣ ወደ ጉራጌ መንደር ብሄድ በጣም ድንቅ ነገር ይመለከታል። ወደ ጎጃም አካባቢ ብትሄድ፣ ይሄ ልክ ጥር ላይ ብትሄደ፣ ወደ ሰሜን ወደ አማራ ክልል እንደዚህ አይነት ነገሮችን በጣም ትመለከታለህ። ከማህበረሰቡ ጋር እንደዚህ አይነት ነገሮች ስታይ ነው ህይወት በቃ የህይወት ባይዘው የዓለማችን እግዚአብሔር ሲፈጥር ከተፈጥሮ ጋር ተስማምተን እሱን እያመሰገን እንድንኖር ነው አለ። እና የህይወት አንዱ አላማችን ያ መሆን አለበት ብዬ አምናለሁ። እና በጥቂቶቹ እነዚህ ነገሮች ብናደርግ በጣም ቆንጆ ነው። ብንን ለማመድ ቀስ እያለን አንድ ሁለት እያል ከዛ በኋላ ሱስ ነው የሚሆንበት። በነገራችን ላይ ራስ ማንም ሳይቀሰቀሰ ራስ ትሄዳለ። ኢቨን ታሪክን ከማወቅ ሀገርን ከማወቅ አንጻር ራሱ ትልቅ ለውጥ አለው ብዬ አስባለሁ። አዎ፣ ማለት ይሄ ምንም ጥርጥር የለውም። አንተ ለምሳሌ እዚህ ስለሆነ ማህበረሰብ የሰማው ነገርና ስትሄድ ያየው ነገር የተለያየ ነው አይደለ? በቃ ስለዚህ እውነትና ውሸቱን የሚለየ እዛ ስትሄድ ነው። እኔ ስለ አንድ አካባቢ ማህበረሰብ ማንም ቢነግረኛውም ምንም ማንንም አልሰማም። አቋሉ ገባ የሆነ አካባቢ እጂ ስለዛ ማህበረሰብ መጥፎ ነገር ቢወር አይ ውሸት ነው ነበርኩ በእንደዚህ ቦታ ይጀ እንዲተደረገልኝ ሰው ነው ብዬ እመሰክራለሁ። እና እንደዛም ለማድረግ እንደ ሰው ለመኖር እንደ ሀገር፣ እንደ ኢትዮጵያዊ ለመኖር ትልቁ ነገር መጓዝ ጥሩ ነገር ነው። ተመልካቾቻችን በጣም እናመሰግናለን። ሳሙኤል ጎንደርን በእርግጠኝነት እንግዲህ ከሱ ጋር ሄደን ያለንን ቦታዎች ደስ የሚሉ ጊዜያቶችን እናሳልፋለን። ጥሩ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። አሁን ግን ከጋዜጠኛ ሳሙኤል ጋር ያለንን ቆይታ እዚህ ጋር እናበቃለን። የሀገር አቋራጭ ጉዟችን ይቀጥላል። እናመሰግናለን።